በቀጥታ ስርጭት ውስጥ የትንፋሽ ኮንሰርትን ልዩ የጥላሁን ማስታወሻ ዝግጅትን እያደረስን ደግሞም መስቀልን በጋራ እያከበርን አብረን ቆይታ እያደረግን እንገኛለን። እዚህ መካከላችን በጣም በርካታ እንግዶች ይገኛሉ። ከጥቂቶቹ ጋር ደግሞ እንተዋወቃለን። በጣም በርካታ ከመሆናቸው የተነሳ ጥቂቶቹን እንድናወራ ፍቀዱ። ልንስት ያላችሁ እንግዶች መጀመሪያ፣ ምክንያቱም እድሉን አግኝተን ሁሉንም እንግዶቻችንን ብናወራ ሀሳባቸውን ብንካፈል፣ ምክንያቱም ታላላቅ እንግዶች ስለሆኑ ይገባ ነበረ፣ ግን ደግሞ ካለን ሰዓትም አንጻር ጥቂት ሀሳብ ለመካፈል እድሉን ስላገኘ እናመሰግናለን። በጣም ቆንጆ ቆንጆ ሀሳቦች እየተነሱ እስካሁን አብረን እየቆየ እንገኛለን። በነገራችሁ ላይ እዚህ ብቻ አይደለም። በተለያየ አጋጣሚ ይህንን ዝግጅት እያዩ ያሉ ተመልካቾቻችን አሉ። በራሳቸው ጥረት ደግሞ ጋሽ ጥላሁንን በየዓመቱ የሚያስቡ አሉ። ለዚህ ወደ አዳማ ልውሰዳችሁና ማመስገን ስለሚገባ የአብስራ አየለ አብርሃም አየለና መስፍን አየለ በራሳቸው የጥላውን ማስታወሻ ዝግጅት አዘጋጅተው 04 ቀበሌ ላይ እየደገሱ ይገኛሉ። እነሱ እናመስግናቸው። ሀሳብ ለመካፈል አብሮት የሰሩ ደግሞ ብዙ የህይወት ክፍሎቹን የተካፈሉ ሰዎች እዚህ መካከላችን ይገኛሉ። ላስቀድምና እንደዚህ ወረድ ብዬ ጋሽ ተስፋዬ ጋር ልጀምር። እሺ፣ ተስፋዬ በቀለ ባላለሁ በክብር ዘበኛ ሙዚቀኛ ውስጥ በክላርኔትና በድምፃዊ በመድረክ አስተዋቂነትም ሰራ ነበረ። ከጋሽ ጥላሁን ጋር ብዙ አሳልፈናል። የመድረክ ስሜም ሽልንጊን። በጣም ቆንጆ መድረክ መሪ ነበሩ። እናመሰግናቸዋለን። እሳቸውንም በተለየ መንገድ ጋሽ ጥላሁን ስናስብ የተለያዩ ትዝታዎች ስለሚኖሩን ተስፋዬ ጋር ምን አይነት ትዝታ ነው ያለው ጥላሁን መለስ ብሎ ሲያስብ ምን ትዝ ይለዋል የሚለውን በአጭሩ ቢያካፍለን ደስ ይለ ነው። መልካም ፈቃዳችሁ ከሆነ ተመልካቾቻችን፣ ተከታታዮቻችን የጥላሁን ገሠሠን እልፈተ ጊዜ ጀምሮ እስካሁን ልደቱንም እስከ ማክበር ድረስ በተከታታይ ቀርብ ያለሁ። ሆኖም ግን ጥላሁን ገሠሠን በኢትዮጵያ ሕዝብ ልብ ውስጥ በ125 ሚሊዮን ሕዝብ ውስጥ ያለ የከተመ ምን ጊዜ የማይሻር አንጋፋ የታሪክ ሰው ነው። ሆኖም ሁል ጊዜ በየአመቱ በያመቱ በያመቱ ዝግጅት ሲኖር ውድ ክብርት ባለቤቱ ወይዘሮ ሮማን በዙ ከመጀመሪያው እልፈት ጀምሮ እስካሁን ድረስ የእያንዳንዱን ቢሮ እያንኳኳች እያንዳንዱን ቢሮ እየተከታተለች የጥላሁን ገሠሠን ማንነት ሐውልት የሚቆምበትን መንገድ ታሪኩ የሚነሳበትን መንገድ ደከመኝ ሸለቸኝ ሳትል እጅግ። ስለ እሷ የተተረክላት የለም። እኔ ደግሞ ውስጤ እያመመው ስለሆነ ዛሬ ስ እናንተም ከእኔ የበለጠ ታውቃላችሁ። እሰይ እግዚአብሔር ያበርታሽ። እግዚአብሔር ጥናቱን ይሽጥሽ የማይመርሽ የማይሸለችሽ ደከመኝ አትይም። በሀገር ውስጥም በውጭም ሌላው ትልቅ ታሪክ ከሰራችው ልጆቹ በየቦታው ተበታት ነው ሳይተዋወቁ እንዳይቀሩ በአሜሪካን ውስጥ አስተባብራ አሰባስባ አስተዋውቃ የልጅ ልጆችን ሁሉ አንድ አድርጋ፣ እንደገና ደግሞ ከተለያዩ ሰዎች የተፈጠሩ ቢሆኑም እነዛን እህቶቼ፣ ከእንግዲህ ወዲህ እናንተና እኔ እህት አማቾች ነን አንድ እህቶች ነን፣ አንድ ፍጡር ነን፣ እና አንድነታችን ይጠንክር። ጥላሁን አልፏል፣ ዘር ተክቶልን አልፏል ብላ በህብረት ደግሳ አስተባብራ ትልቅ ታሪክ የሰራች ናት፣ ወይዘሮ ሮማ እስቲ ሞቅ ያለ ጭብጨባ። ስለዚህ እኔ ሁልጊዜ በየአመቱ አሁን ደግሞም ከዚህ ከፕሮግራም በኋላ ወጣ ስትል ምንድን ነው የምታስበው? ስለሚያዝያ ስላለፈበት ደግሞ ታስባለች። እንደዚህ የማይሸለቻት ምርጥ ኢትዮጵያዊ፣ ምርጥ የሔዋን ዘር በመሆኗ ክብር ለእሷ ይገባል። ሮማን በዙ፣ ሮማን በዙ ማለቱ ሸልችቶኝ፣ እኔ በራሴ ስሜት በራሴ ተነሳሽነት ንግስት ጣይቱ ብጡል ብያታለሁ። የጀግናዋን ስም ንግስት ጣይቱ ብጡል ብዬ ሰይሜያታለሁ። መዳፈር ሳይሆን ያንሳታ በሚልም ደረጃ ላይ ሄጄ ነው አሁን አጠር አድርጌ የምናገረው። ጥላሁን ከተናገረው ከ670 ዘፈኖች ውስጥ አንዱ እሷን የሚመለከት ሆኖ አገኘሁት። ምንድን ነው አሞኝ ተኝቼ፣ በእጅሽ ውሃ ሰፍረሽ ጠምቶኝ ያጠጣሽኝ፣ ሞቼ እስከምቀበር መች እረሳዋለሁ? የፍቅር ጽዋ ነው አስታውሰዋለሁ ቆሜም ሳይሆን ሞቼም እንዳትረሽኝ የሚለው በእሷ ላይ በተግባር ስላየሁት፣ ወይዘሮ ሮማን እድሜ፣ ጤና፣ ክብር ይስጥሽ፣ ብርታቱን ኃያሉ እግዚአብሔር ያቀዳጅሽ። አመሰግናለን፣ እናመሰግናለን። ይህንን ዝግጅት እንግዲህ የተለያየ ቦታ ላይ ሆነው የሚመለከቱ አሉ። ከዚህ በፊት ውጭ ሆነው ነበር ይህን ፕሮግራም የሚመለከቱት። ዛሬ በአካል ተገናኝተን ደግሞ ይህ ዝግጅት በቀጥታ አብረን እያደረስ እንገኛለን። ሀሳብ ብንካፈል ጥሩ ነው። መጀመሪያ እኔ አርቲስት የማርሸድ ዳምጠው እባላለሁ። የቀድሞ የማዕከላዊ ሕዝብ ባልደረባ ነኝ። ጋሼ አባትም ሁሉም ነገር ነው ለኛ። መቼም ጋሽ ጥላሁን ማለት ሀገርም ነው፣ የእናት ጓዳም ነው፣ ፍቅር ነው፣ ሰላም ነው። ብዙ ነገር ከጋሼ የተማርኩት እኔ ስለ ኢትዮጵያዊነት ስለ ሀገር ወዳድነት ስለ ኢትዮጵያ አንድነት ነው ከልጅነት እድሜ የጀምሮ እንግዲህ ስለ ሌላ ነገር ሳላስብ ሀገርን ብቻ እንዳስብ ከጋሼ ጋሼ ግንባር ቀደም እየሆነ በየጦር ሜዳው ሲሄድ ከኋላ ደጀን እየሆን ሰራዊቱን በመቀስቀስ ጋሼ ሲቪል አይደለም፣ ጋሼ ወታደር ነው፣ ጀግና ነው። ጦሩ እንኳ አንድ ቀን መሳሪያና ትጥቅ ምግብ ሳይጠይቅ አንድ ጥላሁንን ብቻ ፍቀዱልን ነው ያሉት ጀነራሎቹን አዛዦችን፣ ጥላሁን ብቻ እሱ ከኛ ጋር ካለ ምንም ማንፈልግም፣ አገራችንን አንድ እናደርጋለን ነው የሚሉት። ይሄን ያህል ጀግና አባት፣ ጀግና ኢትዮጵያዊ፣ ወንድ አንበሳ ነው ጋሽ ጥላሁን። ትውልዱ የአሁኑን ትውልድ ደግሞ እኔ ዘፈኑን ብቻ ማቀንቀን ሳይሆን ፍጹም የኢትዮጵያዊነት ወኔ እሱን ከጋሽ ጥላሁን መውረስ አለባቸው። ኢትዮጵያዊነት ምንድን ነው? አንድነት ምንድን ነው? ስለ ሀገር ፍቅር በውስጥ መኖር አለበት። ተተኪው ትውልድ ሀገርን ማሰብ አለበት እንደ ጋሼ የጋሼን የድምፅ አወጣጥ ብቻ ሳይሆን የጋሼን የሀገር ፍቅር ስሜት መያዝ አለበት መረከብ አለበት ነው የምለው። ጋሼ ምንጊዜም እወድሃለሁ፣ አከብርሃለሁ አባቴ። የኢትዮጵያ ሕዝብ ሁሉ አይረሳህም። አሳዳጊ፣ ሁሉ ነገር እናት አባቴም ነህ። እግዚአብሔር በጽድቅ ቦታ ሁሌ እንደሚያኖርህ አውቃለሁ። እግዚአብሔር ከአንተ ጋር ነው አምናለሁ። ከዘር ማንዘር ጋር ይሁን ከኢትዮጵያ ህዝብ ጋር እግዚአብሔር ይሁን። አመሰግናለሁ። በጣም ከልብ እናመሰግናለን። ወደዚህ ደግሞ እንምጣና ጋሼን ተዋውቀን ሀሳብ እንካፈል። ስለጋበዛችሁኝ አመሰግናለሁ። ሻምበል መርዕር ታደሰ እባላለሁ። የክብር ዘበኛ ባልደረባ ነኝ። ክብር ዘበኛ እንግዲህ ሲባል ጥላሁን ገሠሠንም ያፈራ ክፍል ነው። ስለዚህ ከሱ ጋር ብዙ ነገር አሳልፈናል እኛ፣ እሱም በወጣትነቱ እኔም በወጣትነት ዘመኔ ለምሳሌ የማስታውሰው ነገር ቢኖር በ1970 ዓመተ ምህረት ጣሊያን ማነው ሶማሌ ሀገራችንን በወረረችበት ጊዜ ምስራቅ ግንባር ላይ አብረን ዘምተናል። ከአንድ ክፍል ሰባትነን የዘመት ነው እሱ ከኛ ጋር ሆኖ ማለት ነው እና ህዳር 14 ቀን አስታውሳለሁኝ ወደ አስር ሰዓት ምናምን ገደማ ላይ ሶማሌ በፈዲስ በኩል በቃ በሀኪም ጋራ አቋርጣ ሀረርን ለመያዝ ቆርጣ እንትን በምትልበት ጊዜ በዛን ጊዜ ሰራዊቱ ገና ፓራ ኮማንዶ የሚባል በጣም ጀግና የሆነ ሰራዊት አለ። እሱ እንደገባ ከዛ በፊት ደግሞ ሚሊሻዎች ነበሩ። እነኛ ሚሊሻዎችም አብረው እዛ ላይ ከፍተኛ ውጊያው የሚያደርጉበት ጊዜ ፓራ ኮማንዶ ደረሰ። ሲደርስ በዛን ጊዜ ትንሽ መደናገጥም ስለነበረ በዛን ጊዜ ጥላሁን ከቡድኑ መሪ የኛ አዝማች የዛን ጊዜ ሻምበል ናቸው፣ ንጉሴ ዳኝ ኮርኔል ንጉሴ ዳኘ ይባላሉ። እሳቸው ፎቶግራፈር ደግሞ ፎቶግራፍ የሚያነሳ መቶ አለቃ በልሆም ይባላለ። ጋዜጠኛ የባህር ኃይል ጋዜጠኛ የነበረ ደግሞ ፒቲ ኦፍሰር ብርሃኑ የሚባል አለ። እነሱ እኛን ተለይተው ይሄዳሉ። እኛ ሀረር ነበርን ያለ ነው እና እነሱ እዛ ሲሄዱ በቀጥታ ቅልጥ ያለ ተኩስ ነው። ትርምስም ነበረ በዛን ሰዓት ላይ ሜጋፎንን ይቀበልና የት ነው የምትተራመሰው? የት ነው የምትሄዱ? እናት ወድ ልትገባ ነው እያለ ጦሩን እያረጋጋ ቦታ ቦታ ይዘው አስፈላጊውን እርምጃ እንዲወስዱ ትልቅ ቅስቀሳ ያደርግ ነበር በዛን ሰዓት ላይ በአጋጣሚ እሱ የነበረበት ዋዝ ጂፕ ወደ ገኝ በምትታጠፍበት ጊዜ ልክ ያቺ የተተኮሰችው ጥይት ሜጋፎኑም በፊት ለፊት ቢያገኘው ኖሮ በጉሮሮ ነበር የሚገባበት። እንደዚህ ወደ ጎን ሲዞር በጎን በኩል በስታ ነው ያለፈችው። እሱ ድምፃዊ ብቻ አይደለም እኮ ጋሽ ጥላሁን ድምፃዊ ብቻ አይደለም፣ ተዋጊም ነው፣ አዋጊም ነው፣ ጀግና ነው፣ ሰውን የሚያነቃቃ ነው፣ የሚያደፋፍር ነው። ዘሎ እኮ ነው የሚገቡት። በጨበጣ ሳንጃ ባፈሙዝ ብሎ እኮ የሚገባ ጦሩን የሚያደርግ ሰው እኮ ነው ጋሽ ጥላሁን። ጋሽ ጥላሁን የዋህ ነው። ጋሽ ጥላሁን ሩህሩህ ነው። ከእኛ ጋር አብሮ መሬት ላይ አንጥፈን ኮቾሮ በልተን ወቅጠን፣ ተራ በተራ ፕሮግራም በሚደርሰብን ጊዜ ለማብሰል ኮቾሮን የወቀጥነውን ኮቾሮ ለማብሰል ተረኛ ሆነን ጎላችንን እያጠብን ሽንኩርታችንን ራሳችንን እየከተፍን ከጦሩ ጋራ አብረን እየተኛን ብዙ ነገር አሳልፈናል። ስለዚህ ጥላሁን ምንጊዜም ጥላ ነው፣ ለኢትዮጵያ ሕዝብ ምንጊዜም ጥላ ነው። በተለይ በአሁኑ ሰዓት በአራቱም አዘኑ እየተወጠርን ባልንበት ጊዜ የእሱ የሀገር ፍቅር ስሜት የተጫወታቸው ዘፈኖች በሙሉ እስካሁን ድረስ አብሮ እኮ ከሰራዊቱ ጋር እሱ በህይወት ቢያልፍም ስራው ግን አላለፈም። እያዋጋ ነው ያለው፣ ጥላሁን እያዋጋ ነው ያለው። ስለዚህ ጋሽ ጥላሁንን ሁሉም ተናግሮታል፣ መደጋገን ነው የሚሆነው። እግዚአብሔር በመንግስተ ሰማያትን ያዋርስልን፣ ቤተሰቡን ይጠብቅልን፣ ለቤተሰቦቹ ሰቦቹ እድሜና ጤላውን ይስጣቸው። በተለይ ለወይዘሮ ሮማን በዙ በእውነት ትልቅ አክብሮት ነው ያለኝ። ምክንያቱም እሱ ከሱ ህልፈት ጀምሮ የሱ ታሪክ ተደፍኖ እንዳይቀር በተለያየ ቦታ እየሄደች እየዞረች እያስተባበረች ይህን እንኳን ዛሬ ፋና እንደዛ አይነት ዝግጅት እንዲያደርግ ከኃላፊዎች ጋር በመነጋገር ብዙ ነገር አድርጋ ስሙን እንዲነሳ በማድረጓ ከፍተኛ የሆነ አክብሮት አለኝ። እግዚአብሔር ያክብራት። አመሰግናለሁ። በጣም ከልብ እናመሰግናለን። በጣም የሚገርሙ ሀሳቦች ናቸው የደረሱን። አብሮ የሰሩ የቅርብ ሰዎች ናቸው። ጋሽ ጥላሁን እንግዲህ ዛሬም ድረስ ስለ ሀገር ስለከፈለው ነገር ነገም እያመሰግን ነው እያሰብነው እንቆያለን። አሁን ቀጣይ ወደ ሀረግ ልውሰዳችሁና ጥቂት ቆይታ ደግሞ እሷ ትጋብዘናለች። መልካም ጊዜ ቀደም ሲል ስንላችሁ እንደነበረው እዚህ አዳራሽ ውስጥ በተለያዩ አጋጣሚዎች ከጋሽ ጥሌ ጋር ግንኙነት ያላቸው ሰዎች ወዳጆቹ አብረው የሰሩ ባልደረቦቹ ይገኛሉ ከነዛ መካከል ሀሳባቸውን እየተጋራን ነው የምንገኘው የግማሽ ምእተ አመት የሙያ ጉዞውን በተመለከተ ብዙዎች ሲያወሩ በመልክ በዘመን ከፋፍለው በአራትም በአምስትም ሲፈርጁ ተመልክተን እናውቃለን በሙያ መስመሩ ላይ እንግዲህ አንደኛው ማደሪያ የነበረው ሀገር ፍቅር ነው ሀገር ፍቅር ከነበሩት ሰዎች መካከል ደግሞ አንድ ሰው እዚህ ይገኛሉ እንተዋወቅ ግርማ ነው። ጋሽ ግርማ እንኳን ደህና መጡ። ልትወቀቁ ሁሌ የጋሽ ጥሌ ነገር ሲነሳ በ13 አመቱ ስራ ሲጀምር እርስዎ ደግሞ በዛው እንደነበሩ አውቃለሁና እንደው ብላቴና እያለ ወደ ሙያው ሲቀላቀል እንዴት አይነት ነገር ነበረው የሚለውን ነገር ባቅ እኔ በግሌ በጣም ደስ ይለኛል ይለኛልና እስኪ ንገሩኝ። ነታቂ ነበር አንቺ ያን አይ በታሪክ እንግዲህ መቼስ ጥላሁንን ከወሊሶ ነው፣ ወሊሶ ተገናኝተን ከዛ ነው እየመጣው እና እንደ አጋጣሚ እኛ አገር ፍቅር እንግዲህ ወደ ጅማ ጅማ አገር ሄደን እዛ ቲያትር ምናምን እንሰራል እና እዛ ወሊሶ ምሳ ልንበላ እዛ አንድ ሆቴል ገባን። እዛ የእኛ መኪና እንግዲህ አገር ፍቅር የሚል ጽሁፍ አለው። አሁን መጣና። እዛ ትንሽ ላይ ነው በጣም በኋላ እባካችሁ ውሰዱኝ አለ። የምን ትችላለ ምናምን ዘፈን እችላለሁ አለ። ትችላለ እስቲ ዘፈን እስቲ ምን ኦሮምኛ ዘፍን አለዋል። እሺ በል እስቲ ትንሽ አንጎራጎረልኝ። ድምፁ በጣም ቆንጆ ነው። በል እንግዲህ አሁን ከጅማ ስንመለስ ይዘን እንሄዳለን። አገር ፍቅር ትቀጠራለህ አልኩት። እኛ ተነስተን ወደ ጅማ ሄድን። አሁን እዚህ የአዲስ አበባ እንግዲህ አገር ፍቅር አጠገብ ዶሮ ማነቂያ እዛ አክስቶ አሉ እ አሁን ከጅማ መጠን ወሊሶ ብንሰሃል እንበላ ስንወርድ ብፈልገው ብፈልገው ብፈልገው አጣሁት። ምክንያቱም ድምፁ ቆንጆ ነው፣ ትንሽ ነው። በቃ ኋላ ምንድነ ስጠይቅ አለ ሄዷል፣ አዲስ አበባ ጠፍቶ ሄዷል። ጣ አዲስ አበባ ስንመጣ በኋላ በቃ እዛ የዶሮ ማነቂያ እንግዲህ እዛ ያለ አክስቱ እዛ ነው ያሉት። ለእኛ ሀገር ፍቅር መስሪያ ቤት ፊት ለፊት ነው፣ እዛ ቅርብ ለቅርብ ነው። በኋላ እዛ ዶሮ ማነቂያ አስፈለግት ፈልገው አገኘሁት። በኋላ መጣ ሀገር ፍቅር በኋላ ስልና እዛ ቀጠር ነው በቃ በጣም የሚደንቅ ነው፣ ጋሽ ግርማ ሙያው ሲቀላቀሉ ጋሽ ጥላሁን ትልቁን አስተዋጽኦ ያደረጉ እና በስፍራ የነበሩ ሰው ነውት። ዛሬ ስላገኘ ነውት። በጣም እናመሰግናለን፣ እናመሰግናለን። ሲጠየቃችሁ እሺ፣ ደሞ እንተዋወቅ። እኔ ወንድሙ ቶላ ይባላለሁ። የብሔራዊ ቲያትር ወይ ቀድሞ ስላሴ ቲያትር ሙዚቀኛ ነኝ። በብሔራዊ ቲያትር በጣም ብዙ ጊዜ ጋሽ ጥላሁን በሞያ ጉዞ ውስጥ በጣም ለሙዚቀኛ የሚመቻል የሚባል ነገር ደጋግመን እንሰማለን። እኛ ሙዚቃውን ስለሆነ የምናደምጠው እሱን የማየት እድል ብቻ ስለሆነ የገጠመን ምቹ ነው የሚባለው እንዴት ነበረ? በጣም ከብቃት ከአቅም አንጻር ነው። እንዴት ነበረ ለሙዚቀኞች የተመቼ የሚባለው? እንግዲህ ጥላሁን ዜማውን የተሰጠውን ዜማ የራሱ ዜማ ያደርገዋል አንዱ አንዱ ችሎታው ወይንም አንዱ ተሰጠው እሱ ነው። እና መድረክ ላይም ሲሰራ ሲያጠናም ሲለማመድ ማለት ነው ከሙሉ ስሜቱ ስለሆነ ሁልጊዜ የጥላሁንን ስራ መስራት ለእኛ አንድም እውቀትን እና ዝናንም ችሎታንም ማዳበር ነው። ሁለትም ደግሞ ያው ሙዚቀኞች ወይም የጥበብ ሰዎች በአጠቃላይ ስራችን በህዝብ ዘንድ ሲደነቅ ሲከበር፣ ያው የኛ ዋጋ ገንዘብ አይደለም፣ የኛ ዋጋ ጭብጨባና ምስጋና ነው። በጥላሁን ያንን ስለምናገኝ እሱም ከልቡ ነው የሚሰራው። ባይዘዌ ጥላሁን ከመድረኩ ይልቅ ልምምዱ በጣም ከባድ ነው። ላቡ እስከሚንቆረቆር ድረስ ነው የሚለማ ያ ለእኛ ሞራል ብቻ አይደለም በጣም በ የመተማመን እንትን ይሰጠናል። ሌሎቹም በአቅማቸው በተለይ የእሱ ተከታዮች እነ ማሙድ እና ለማዮሸቴ እነ መልካሙ ራሷ ብዙ ነሽ ሂሩት ይመስለኛል ከሱ ነው የሚሆ እሱን በቃ እንትን ነው እሱ አሪያቸው ነው ለጥናትም ለመድረክም ሁሉ ነገር ነው ግን በዚህ ላይ በዚህ አጋጣሚ በዚህ ፕሮግራም በመላ ኢትዮጵያ ህዝብ የሚከታተሉ ተመልካቾች እና አድማጮች የማርሸት ያለችው ነገር አለ ከጥላሁን የሚወረሰው ወይንም አሁን እየወረሰው ያሉት ድምፁን ማስመሰል ዜማ ከጥላሁን መወረስ የሚገባው ፍጹም የሆነ ለጥበቡ ሟችነት ለምሳሌ እዛም ጋሻ እያልን አለ በአብዮቱ ጊዜ የሻይ ተብሎ የሚሰጠውን ነገር እኛ ሲመደብልን እሱ ባለውንትን ከፍ እኔ ከነሱ ከሙዚቀኞቼ ከባልደረቦቼ በላይ ሆኜ አልቀበልም የሚል ነው። እንደውም ያችን የሻይ ገንዘብ ሲቀበል በጣም ደስተኛ ነው። ሌላው ለብቻዋ ክብሩ አክብሮቱ ማለት ነው። መንግሥት በሆነ ቦታ ሆቴል ቤት ላይ ያስቀምጠው ሲፈልግ፣ አይ እኔ ከወንድሞቼ ከእህቶቼ ጋር ኖ መተኛት ያለብኝ ብሎ ስሊፒንግ ባግ አሸዋ ላይ የሚተኛ ይህንን ነው ድምፁን ሙያውን ብቻ ሳይሆን ይህንን ባህሪውን ይህንን ለሀገር ፍቅር ህይወት ብቻ አይደለም በቁሙም ደግሞ ኢኮኖሚካሊ በጣም በጣም እኔ አዳዲሶቹ ልጆች ይህንንም አብረው ከድምፁ ጋር ቢወርሱ ደስ ይለኛል። በጣም ደስ ይላል። ልብ ማለት ነው። በጣም አመሰግናለሁ።